ይጠበቃል ሲጀመር አሁን እኔ እና እሱ ጊዜ ያስፈልገናል አይደለም ለምን አትተሄንም ለምን ከህይወታችን አትወጪ አይገባኝ ነገር በህይወትሽ ጥሩ ሰው እሱ ብቻ ነው እኔ እንጃ ሌላ ሌላ ነገር አታሶሉኝ አሁን እኔ እናንተ በመጣችሁ ቁጥር ከአፌ ክፉ ነገር መልቀም ነው የምትፈልጉት ሲጀመር አንቺ ምን ልትሰሪ መጣሽ እዚህ ንቀት ነው የትኛውን ንቀት ነው ምን ትሰሪ ያለሽ እናት አባቴ ቤት ትናንትና በአብርሽ ጋር በተለቀቀው ቪዲዮ እና ሩታ ላይ በጣም ብዙዎች ሲቆጡ ምናምን ነበር፣ እና ለምን እንደሆነ ግን በጣም ግራ ጋብቶኛል። እኔ ለምንድን ነው በዚህ ደረጃ? ልጅቷ እኮ ተዳሪ፣ ስለ ትዳሯ ነው እንደዚህ እየሆነች ያለችው። ሩታ ስለ ትዳሯ ነው እንደዛ እየሆነች ያለችው እና የሚሰማትን ነገር ነው የተናገረችው። አንደኛ ነገር እኔ አሁን እዚህ ጋር አብርሃም አጥፍቷል፣ ሄርሜላ እንደዚህ አድርጋለች፣ ሩታ እንደዚህ ያለች ሳይሆን፣ በሩታ ሳይድ አይሄደን ካየነው እንደ ባል አደለም ሪያክት እያደረገላት ያለው። ኦልሬዲ ሁልጊዜ ከሄርሜላ ጋር በተለየ ከሌሎቹ በተለየ ሁኔታ እያገኛት እያገኘችው ነው ያለችው። እና አሁን እዚህ ላይ እንደዚህ አውርተው ነገ ደግሞ ሌላ ነገር ታያላችሁ። ስለዚህ ሁለታችሁ ያለችውን ግንኙነት አቁሙ እያለች ነው። ስለዚህ እንደ ሚስት ነው እየጠየቀች ያለችው። እንደ ሚስት ነው የእናንተን ግንኙነት የእናንተን ጓደኝነት አልፈልገውም፣ ከዚህ ቀደም ተናግራለች። ቆይ አንቺ የአንቺ መልካም ሰው አንቺ ጥሩ ብለሽ ያገኘሽው ሰው አብርሃም ብቻ ነው ወይ ብላ ተናግራለች። የአንቺ ሰው እሷ ደግሞ በየቪዲዮቿ በየቲክቶኮቿ የምትለቀው ቪዲዮ እንግዲህ ፍርዱን ለእናንተ ልተው። እንግዲህ ተመልከቱ። እሷ መልካም ሰውነች ምንም የተለየ ነገር የለንም። አብርሃም ይበል እንጂ እሱ ራሱ። እስኪ ተመልከቱ ወደኋላ ሄዳችሁ እንዲሁም ተውትና ኢንስታግራሟ ላይ የምትለቀው ፎቶ፣ ከእሱ ጋር እያደረገች ያለችው ነገር፣ የዩቲዩብ ተንብሌኗን እንኳን እዩት። የዩቲዩብ ተንብሌኗ ራሱ ሌላ ነው እንዴ። ለምንድን ነው በሩታ ለመፍረድ ሁላችሁም ጣታችሁን እየቀሰራችሁ ያላችሁ? በሩታ ለመፍረድ በጣም ነገሮችን አግዝፋችሁ የምትሄዱት። ተንብሌኗን እዩ። እያንዳንዱ ነገር ከቲክቶክ ላይ ራሱ ቲክቶክ ላይ እና እኔ ይገርመኛል በጣም ማለት ነው። በእውነቴን ነው የምላችሁ ልጅቷ እኮ እንደ ስሜት እኮ እንደ ሚስት እኮ የተሰማትን ነገር መናገሯ እኮ እዚህ ጋር አግባብነት አለው። ኢቭን ከንቀት ንቀት፣ በጣም በጣም እላፊ የሆነ ነገር እኔ የፈለጋችሁን ሰው ምናገባ ምናምን ልትሉኝ ይችላላችሁ። አሁን እዚህ ላይ ግን እኔ ያየሁትን ነገር ግን እናገራለሁ። ከመናገር ወደኋላ አላለም እንዴ እዚህ ጋር ጭራሽ ማለት ነው ገፍቶ ገፍቶ ገፍቶ ገፍቶ ከእሷ ጋር ያለውን ግንኙነት እያየንና አረ ጉድ እያልን ስንት አብርሃም እንደዚህ እየተባለ እየተሰደበ ተውተ መከር ተመለ እየተባለ ባለበት ሁኔታ ላይ ጭራሽ ሄርሜላን ይዞ ሩታ ቤት መጣ። እውነት ይቺ ልጅ እኔ አንደኛ ትዕግስቷንና እንትኗን ነው ማየት እንፈልገው። ሄርሜላ እንዴትም አይነት መልካም ትሆን እዚህ ሩታ ላይ የሆነ የዋህ ነገር ምናምን ትሆን ከጀርባ ግን ማለት ነው የምትለቀው ቪዲዮ ላይ ግን ማየት ትችላላችሁ እንዴ ሶ እኛ የሙ ያላየነውን ነገር ምንም መናገር አንፈልግም። አንዳንዴ የምሰማው ነገሮች አሉ። ሲጀመር ለኮንተንት ነው እንጂ አብሮታ እና ሄርሜላ በጣም ቤስት ፍሬንዶች ናቸው። ቤስት ፍሬንዶች ናቸው ጠቦሽ ምናምን ነበር ታርቀዋል የሚልም ቪዲዮ የድምጽ እንትን ተልኮልኝ ነበረ። በጣም ብዙ ማለት ነው እውነቴ ነው ባወጣው ኖሮ ሁሉንም ብዙ ነገሮችን እንትን ይላሉ ብዬ ነው። ሰው እንደ ጥንዶች ናቸው። በእነሱ ህይወት አይመለከታችሁም። አያገባንም። ያገባንም፣ አያገባንም፣ አይመለከተንም። እንደ ኦዲየንስ ግን እንደ ተመልካቹ እንደ አንድ አንደ እነሱ አድናቂ ግን ነገሩን አብላልተንና ድቅቅን ካየነው ግን ማለት ነው ኦቨር ስህተት የሆኑ ስራዎች በጣም እየተሰሩ ነው። በጣም ስህተት ነገሮች እየተሰሩ ነው ያሉት። በቃ ከምንም ተነስቶ አይደለም። ይሄ ተመልካች የሚፈርደው ከምንም ተነስቶ አይደለም የሚናገረው አብርሃምን ከመጥላት ምናምን አደለ። ቅጽል ስም አወጥቶ ብዙ ነገር እስከ ማለት ድረስ የሚደርሰው እንደዛ አደለ። ገባቸው አይደለ? የሆነ ፋውል ሲረሳ ያችን ይዘው ሰው ይነጋገርበታልም ያወርበታልም። አንዳንዴ ነገር ከመልካምነታችን ይልቅ ጥሩ ነገር መጥፎ የሆነች ስህተት በጣም ጎልታ ትታያለች። ስለዚህ ማሰብና እዚህ ጋር ደግሞ ማገናዘብ ነገሮች ላይ አጥንተን ማየት ያለብን ዋናና ዋናው ነገር ምንድን ነው፣ ሁለቱ አንድ ላይ እንዲሆኑ ነው። ሁሉም ሰው ሁሉም እዚህ ኮሜንታተሩን ብዙ ነገር እንደዛ እየተናገረ ያለው ማለት ነው። እና አንዳንዶቹ በቃ በጣም ገርሞኛል። በጣም ትናንትና ሩታ ላይ ሲፈርዱ ምናምን በቃ ይቺ ልጅ እሷን አንቃ ራሱ ማለት ነው ከህይወቴ ውጭልኝ አለማለቷ ራሱ አንድ ነገር ነው። ስለዚህ እርቅም ከተፈጸመ ከታረቃችሁም ደግሞ ማስመሰል ያስፈልገውን በስነስርዓት እርቃችሁን ይፋ አድርጉት። ጋሽዬ ብዙ ስቴፕ ሄደው እንዳስታረቁ ምናምን አይነት መረጃ ወጥቶ ነበረ። ፎቶችም ነበሩ። የሆነ እንትን ውስጥ ታርቀዋል። አሁን ሰላም ወርዳል አብርሃም ወደ እንትኑ ተመልሷል የሚባል ነገር ግን በሆነ ሁኔታ ውስጥ ደግሞ አብርሃም ሄርሜላ መኝታ ቤት ውስጥ ደረቱ ላይ አርጎት እንዴት አትደውሉልኝም ምናምን የሚል የፍቅረኛና የባለሪያ ስራን ሰርቶ ቪዲዮ ተለቀቀ። እና ይሄ ነገር ሰውን አወዛገበ፣ ለሁለት ከፋፈለ። እኔ አስቀድሜ ከዚህ ቀደም ነግሬያቸዋለሁ። እርቅ ተፈጽሟል፣ ነጋሽ ተነጋግረው አስታርቋቸዋል የሚል ቪዲዮ ከዚህ ቀደም ሰርቼ ለቅቄላችሁ ነበር። ከዛ ከቡታጀራ የሰማሁት መረጃ ስለነበረ እዛ አካባቢ የሆነ ሆቴል ላይ እንደታዩ አንድ ላይ ሆነው ሁሉም አንድ ላይ ሆነው እንደታዩ መረጃ ወጥቶ ነበር። ለምን ቪዲዮ እነሱም እንዳልሰሩበት አላቅም። እነሱ ለምን ይህን አልተለቀቀም፣ ለምን እየተለቀቀ ብለን አናወራም። ነገር ግን ያ መረጃ እንዳለ እኔ አስቀድሜ ለቅቄላችሁ ነበረ ማለት ነው እና ሄርሜላና እንትና አንድ ላይ መሆናቸው ለእኛ ምንም ችግር ነው። ግን ዋናው ነገር ምንድን ነው? የነበረውን ነገር መታረቃቸውን የነበረውን እርቅ ከአብርሃምና ከሩታ በተለይ ሁለቱ ላይ የተፈጠረውን እርቅና እንዳስማሟቸው ያለው መረጃ ከዚህ ቀደም ያወጣሁትን ስሙት። እርግጠኛ ነበርኩ። ምንድን ነው እስኪ ቆይ፣ ምን ያህል ምን ያየኸው ነገር የተለየ ያስተዋልከው ነገር አለ? እስኪ እሱ ምን ትሰማኛለህ? አያው እንደዚሁም በቃ ሲተቃቀፉ ገባ፣ ያ ይቅርታ፣ ሲደራረጉ ብቻ ነው ማለት ያለው። አንተን ራቅ ብለህ ነበር አንተ? አዎ እንዴ ከቀረብኩ ማከበር ነው እኔም መረጃ ምናምን ለመስጠት ነው ብሎ ስለሚያስቡ ለብቻቸው ነው የተቀመጡ። አጠገባቸው ብዙም ሰው አልነበረም ማለት። ቦታ መርጠው ነው የተቀመጡ፣ ብዙ ጫጫታ የሌለበት አንዳርም እንዴት ፎቶ አላነሳም? በእናት ፎቶ ብታነሳ ጥሩ ነው። በቃ ይሄ ብቻ በቂ ነው ማለት በቃ ያው ያለው ነገር እነሱ መታረቃቸው ዋናው፣ ሁሉም ሰው የሚፈልገው እሱን እኮ ነው። በስምምነት እና በፍቅር ሲኖሩ አብረው ሲሰሩ ደስ ይላል። አይ ሲጀመር በጣም ቀን መግባት በትክክል በትክክል ባለ ትዳር ባልና ሚስት መሀል መግባት አያስፈልግም ነበር። ከባድ አሁን እቺ ለሴቶች ምንድነው የምታስተምረው? ከባድ እኮ ነው ይሄ። በጣም በጣም በጣም ይሄ ይጋጫል እርስ በርሱ እና ኦዲየንስ ራሱ ትክክል ማለት የኔ የሩታ ትዕግስትና ይቅር ማለት በጣም በጣም ያስደነቀኝ ስልህ ብዙ ነገር ነው ያረገቻት። ቤቷ ገብታለች፣ በተደጋጋሚ ጊዜ ማለት አብርሃምን በር ከፍቶላታ። ለዚህ ጉዳይ ግን ያው ኤኒዌይስ ወደኋላ መመለስን ባያስፈልግ፣ ዳሽ የማስታረቃቸውና እኔ ምን መሰለህ ማለት ኦልሬዲ ሩታ የፍቺ ወረቀት ሰጥተው ምናምን ኦልሬዲ ፕሮሰስ ላይ እንደነበረች አውቃለሁ ግን ፍርድ ቤት አልደረሰም። ፍርድ ቤት አልደረሰም። ረ እንግዲህ እንደሰማችሁት ነው። ሁሉም ነገር አንዳንዴም ስንፈርድ ምን ስንልም ተመልካቹ ከሚያሳይ ሁልጊዜ ኦዲየንስ እኔ ከእናንተ ጋር ከሚመለከተው ሰው ጋር ሳይድ ይዤ የምናገረው ነገር እውነት ስላላቸው ነው። ቢሳደቡም ቢናገሩም እውነት ስላላቸው ነው። ለእውነት ነው እንትን የሚሉት እውነት ስላላቸው ነው። የምለው ነገር ምንድን ነው? ሰው ስሜታዬን የሚያደርጉት እናንተ ናችሁ እና አብረሽ ናችሁ። እውነቴን ነው። አብርሽ ይሄን ነገር መዝጋትና መቋጫት የምትችለው በፊት በፊት ነበር። በቃ ባለቤቴ በኔና ባንቺ መካከል ባለው ግንኙነት ደስተኛ አይደለችም፣ ስለዚህ ይሄ ነገር እዚህ ጋር ማብቃት አለበት ብለ ማቆብና ስቴፑን እንትን ማድረግ የምትችለው አንተ ነበር። ለዛ ነው እኛም ብዙ ነገሮችን እንትን እያደረግን ስንናገር የነበረው ማለት ነው። እና ሁልጊዜ ትዳር ላይ ሶስተኛ ወገን ብቻ ሳይሆን ማለት ነው በቃ አንዳንዴ አንዴ ለማንፈልገው በቃ ያ ሰው አብሮን ላለ ጥንዳችን የማትፈልገው ወይም ደግሞ ነገር ካለ ሁሉም ነገር ይተዋል። ለምሳሌ ባሏ ጠጪ ምናምን ከሆነ በቃ ይህ መጠጥ አቆመ አለበለዚያ ከኔ ጋር መኖር አንችልም ስትል ለእሷ ብሎ ያን ነገር ካቆመ የሆነ የሚያመሽበት ነገር ቦታ ካለ ጓደኞች ጋር አይ ጓደኞችን አልወደድኳቸውም ለቴደራችን ጠንቅናቸው በ ከእነሱ ጋር ያለ ነገር ቀንስ ወዲያው ያደርጋል። ይሄ ምንድን ነው? በሁለቱ ያለውን ነገር መተማመን፣ አብሮ መሆን ምናምን ያበረታል። አብሯቸው በቃ በደንብ አድርጎ በቃ ስቴብል ሆነው ፍቅራቸውን በተረጋጋ ሁኔታ እንዲቀጥሉ ያደርጋል። እና ከዛ ጋር ነው መያያዝ ያለበት ዋናው ነገር ማለት ነው። ለትዳር ሲባል ዋጋ ይከፈላል፣ ለልጅ ለቤተሰብ ሲባል ማለት ነው። ስለዚህ ሄርሜል አመመኝ ባለች ቁጥር የርክ ደረት ላይ የምትለጥፋት የምታስታምማት አብርሃት እዛ የምትቆይ አይነት ነገር ከሆነ ሩታን ይረብሻታል። ስለዚህ እውነት አላት የሚለው ነገር ላይ ለማተኮር ነው። ስለዚህ ሌላው ደግሞ የሰማት ነገር ምንድን ነው? እዛ ግቢ ውስጥ እንግዲህ ከእናቷ ጋር ከሩታ እናት ጋር ሄርሜላን ካዩ በኋላ ትንሽ ውዝግብ ተፈጥሮ ነበረ እና በጣም አዝነው ነበር እና አብርሃምንም ሲቆጡት ነበረ። ሄርሜላም ላይ በጣም እንትን ሲሉ ነበርና ሁሉም ነገር አይወጣም። ስለዚህ ሜቢ ዛሬ ቪዲዮ ሊለቁት ይችላሉ፣ የተፈጠረው ነገር ከተቀረጸ እናንተን ካሉት ሊለቁት ይችላሉ። አይ አይሆንም ካሉ ደግሞ የግል ሕይወታቸው ነው ፕራይቬሲ ነው። ግን የሩታ እናት በጣም በዚህ ጉዳይ ላይ በጣም ተቆጥተው እንደነበር ስለሰማው ያለውን ነገር ለእናንተ ማጋራትና ማድረስ አለብኝ ብዬ ነው። በጣም ያስቆጣል። ልጄ ተሞሸረች፣ አገባች፣ ወለደች ሲሉ እንደገና ባልተብዬ ጭራሽ የምትታረስበት ምራቱ ቤት የምትታረስበት፣ ምራት ነው የሚባለ የምትታረስበት፣ የሚስቱ እናት ቤት ጭራሽ፣ ውሽማ ማለት ይቻላል። እውነት ለመናገር በግልጽ ስሙን ባንጠራውም ግን ይችን ልጅችን ሄርሜላን ይዞ ሲመጣ ምን ሊታሰብና ምን ሊያስቡ እንደሚችሉ ይማጅን እናንተ አስቡት። ኒሃው ውድ ቤት ሰዎች የተፈጠረውን ነገር ሜቢ ዛሬ ከለቀቁት የምናይ ይሆናል። ስላለው ነገር ግን ለእናንተ ላካፍላችሁ ያልኩት ይህንን ነበር። ወዳችኋለሁ። ስራ ዛበሻ ነበር ባይ